የዛሬውን ቪዲዮ ቡራ ሲመለከት እርግጠኛ ነኝ ጨርቁ እንደሚጥለው። ምክንያቱም ከዚህ በፊት የተናገረው ነገር አለ። ጭራሽ እያቀጣጠሉ እየተቀጣጠለ ነገሩ ጦርነቱ ገና አሁን ጀመረ። ሀይሚና ዳኒ አንድ ቤት ተቀምጠው ጸጉሯን እየደባበሰ ሶሲና፣ ቡራ ከህይወታችን ውጡልን። ሀይሚዬ ቆንጆ ስለሆነ ሀይሚ ቆንጆ ነው የምላትኝ። የኔና የሀይሚ መገናኘት ፕራይቬት ድብቅ ነው ብሎ ቁጭ ቤተሰቦች፣ ዛሬ እንግዲህ ሶስዬ እስከ ዛሬ ያልጠየቀችው እንዳኒ ፍቅረኛ ነው በጣም የምወደው ናፍቆኛል ታሞ ማልጠየቁትም ዛሬ ሄጀ ቤቱ መጠየቅ አለብኝ ብላ እንግዲህ ሽር ጉድ ብላ ቤቱ ስትሄድ ሀይሚና ያገኘቻት ሀይሚና ዳኒ ሶፋ ላይ ቁጭ ብለው ጸጉሯን እየደባበሰ ነበር። በመጀመሪያ ወደ ትክክለኛው አስተየ ከመግባቴ በፊት ለሀይሚ እምላት ነገር አለ። ሀይሚዬ እዳኒ ጋ የሄድ ሁትኝ ስለታመመ ልጠይቀው ነው ብለሻል። እዚ ጋ ስለታመመ ቤቱ ሄድሽ ልጠይቀው፣ ግን ማንና ምን ስለሆነ ነው ያንቺን ጸጉር የሚደባብሰው? ይሄ እኮ የክብር ጉዳይ ነው። የምሬን ነው እምላችሁ። እኔ በጣም ነው የተበሳጨው። ዳኒ ማን ስለሆነ ነው አንቺን የሚደብስሽ? ሲቀጥል ደግሞ እያቀፈሽ ሁሉ ነበረ። ሶሲ ምናምን ቆማ ስታወራ እሷን ዝም በየት የራሷ ጉዳይ እያለ ከኋላ እያቀፈሽ ሁላ ነበረ። እንደገና ሶሲ ስገባ በደንብ ደጋግሜ ቪዲዮን እያየሁት ነበር። ጸጉሽን እየደባበሰ ነበረ። ማንና ምን ስለሆነ ነው ዳኒ አንችን ሊዳብስ ሊነካ የሚችለው ሜቢ ብሩኬን ለማናደድ ስላናደደች ብሩኬን ለማናደድ እና ለማበሳጨት ብለሽ ከሆነ ሀይሚዬ ማለት ነው። እዚጋ ማወቅ ያለብሽ ወንዶች እንደ ሴቶች አይደሉም። ሴቶች ምንም የሆነ ወንድ ብንወድ ማለት ነው፣ ቢያበሳጨንም ፍቅራችን አይደለም የሚቀንሰው፣ ለጊዜው ልንናደድበት እንችላለን። ወንዶች ግን ቶሎ ነው የሚቆርጥላቸው፣ ቶሎ የውሳኔ ሰዎች ናቸው እና ብሩኬን ደግሞ በደንብ ነው የምታውቂው። ከዚህ በፊት ራሱ ተናግሯል ሀይሚን ከሶሲ ጋር ሆኖ ፕራንክ ሲያረጋትኝ እኔ ሀይሚ ስለሆነ ሆነች ነው እንደዚህ ፕራንክ ማረጋት፣ እንጂ ሀይሜ በእኔ ቦታ ሆና በእንደዚህ ሁኔታ ፕራንክ ብታደረገኝ የሚፈጠረውን ፈጣሪ ነው የሚያውቀው። እኔ በጣም አልችልም በእንደዚህ ሁኔታ እያለ ነበረና፣ ይህን ቪዲዮ ሲመለከት እርግጠኛ ነኝ ከባድ ውሳኔ ውስጥ እንደሚገባ ቡራ ማለት ነው። ሌላው ደግሞ ቡራን እንተውና፣ ሀይሜ ለአንቺ ክብር ራሱ አይመጥንሽም። እቤት ውስጥ ለምን ትሄጃለች? የታመመው ምንድን ነው? አላነሳት እስከዛሬ ፕላስተሯን አላነሳትም። ሰበርሽለትኝ እና ግን ሀይሚዬ ቤቱ መሄድ አይጠበቅብሽም። አንደኛ ደረጃ። ሁለተኛ ደረጃ ደግሞ አሁንም እየደጋገመው ነው። በእሱ ያሰበው አንችንና ቡራን ለማጣላት ነው። ይሄ ነገር ከዚ በፊት ቡራ ብዙ ጊዜ ተደጋግሞ አባክሽ አይንሽን ግለጭ ሀይሚ ዳን ያሰበው ነገር አለ እያለሽ ነበረ፣ እና አንቺም አይንሽን መግለጥ መቻል አለብሽ። ምንም እንኳን ልጠይቅ ቤቱ ብትሄጅን ቢታመምም፣ በዚህ ደረጃ ግን ጸጉርሽንም ወይንም አንቺን የማቀፍ የመንካት መብት የለውም አይደለም አንቺም ደግሞ የክብር ጉዳይ ስለሆነ ይህን ነገር ማስነካት ራስሽን ማስከበር አለብሽ። ገባሽ አደል ሀይሚዬ? ሲቀጥል ደግሞ ሶስዬ እያዙ ልቀቁኝ እያለች ነበር። ሶስዬ ካደረገችው ነገር ደስ ያለኝ በጥፊ አቃጥላ ስትለው ሰይ ነው ያልኩት። ደስ አለኝ፣ ፊቱን አቃጥላ ነው የጣለችው። ሲቀጥል ዳኒ አንተ የሆነ ልፍስፍስ ደግሞ፣ ወንድ እንደ ወንድ ያደርግሃል። ወንድ አደለህም እኮ ሶሲ እንደዛ ስጮሁበት እንደዛ ስታወራው ሀይሚ ሶሲን አስወጭልኝ አላለም። ድፍረት፣ ለምንድን ነው የምታስወጣለ ሌላው ደግሞ ሀይሚዬ የተናገረች ነበር። ሶሴ እንኳን ደህና መጣች ስትላት ዳኒ ሌላ ነገር ያለ ነበር ሲያስመስል የነበረው። ሀይሚዬ ልጠይቅህ ነው እንጂ የመጣችሁ ከአንተ ጋር ሌላ ነገር ልታረግ አይደለም። ለምንድን ነው ሌላ ነገር ያለ እንዲመስላል ሶሴ ስታረግ የነበረው? አንደኛ ደረጃ አንተና ሀይሚን እዚህ ጋር አገኘኋችሁ ካሜራ እኳ አልደቅናችሁ ምናምን ምን እያደረጋችሁ ነው ስትል፣ ፕራይቬት ነው አላትኝ። ድብቅ ህይወት ነው ምን ለማለት ፈልግህ ነው? ሀይሚ እየተናገረች ነበረ፣ ምንም ድብቅ ህይወት አይደለም፣ እዚህ ጋር ምንም የተደበቀ ነገር የለም፣ የመጣሁ ስለታመምህ ልጠይቅህ ነው ያለችው። እሱ ግን ሌላ ነገር ያለ አስመስሎ ነበር ሲናገር የነበረው። ሲቀጥል ደግሞ ሶሲ ከፈልግሽ አንቺ መውጣት ይችላለች፣ ሀይሚ አትወጣም፣ ሀይሚ ከኔ ጋር ነው የምትሆነው። ይህም ሌላ ሌላ አቅጣጫ እየመራት ነው። ለሶሲም ለብሩኬን ብሩኬን ቪዲዮ ሲያ፣ እርግጠኛ ምንም ጥርጥር የለም። ውሳኔው በቃ አታውቁትም ሁላ ምን እንደሚደረግ ይህን ሁሉ ደግሞ የሚያደርገው ብሩኬን ሌላ ወንጀል ለማሰራት ነው። ይሄን ሁሉ የምታደርገው ዳኒ አቃሉኝ። ግን ደግሞ ሜቢ ሀይሚዬም ልጠይቅህ የመጣችበት ምክንያት ክሱንም እንድትተው ልታዋራ ልታናግረም ሊሆን ይችላል። አላቅም። ሀይሚም እኔም እንደዛ ነበር የመስላ። ሀይሚ ግን ልጠይቀው ነው የመጣወት እያለች ነበር፣ ስላመመው ልጠይቀው ነው። እንደገና ደግሞ አንተ ታመሃል፣ እንዳትጎዳ ቁጭ በል ብዙ ጮሀ ታዋራ ሁላ እያለች ነበረ። ሶሲን ሀይሚዬ ማለት ነው ሀይሚዬ ማለት ነው። እሱ የተመታውም የታመመውም በሰራው ስራ ባደረገው ድርጊት ነው። ገባሽ አደለ? እዚህ ጋር ቡራ ለማናደድ፣ ለማስቀናት ከሆነ አንች እያደረግሽ ያለችው ሀይሚ ማለት ነው። በኋላ ከባድ ችግር ነው የሚሆነው በአንና በቡራ መካከል። ልፍታማት ቋጠሮ ነው የሚቋጠረው። ገባሽ አደለ? ወንዶች በጣም ጨካኞች ናቸው። እንደ ሴቶች አደሉም። የዋህ ልብ ማለት ሲጨክኑ በአንድ ይቆርጥላቸዋል፣ ይወጣላቸዋል። እንደ ሴት የሚወላውን ልብ የላቸው። መለስ ቀለስ የሚል ልብ የላቸውም። ይሄን ነገር ማወቅ መቻል አለ አለብሽ። ሌላው ደግሞ ዳኒ የዜኒያል መቼም ምንድን ነው የታመመው? እንዲ ለሞት ያደረሰው ህመም ነው እንዴ? ታመመው ሁሉም ሰው ታመሃል፣ ቁጭ በል ታመሃል፣ ልጠይቅህ ነው ታመሃል፣ እንደዚህ ልናረግልህ ነው እንዴ? እሱ እኮ አንድ ቦክስ ራሱ አልተመታም። እሱማ በጠረባ ነው የመታኝ ያለ የውሸቱ ብዛት እኮ ነው ቤተሰቦች። ወይ ዳኒ ወይ ወይ ወይ ወይ በጠረባ ነው ብሩኬ የመታኝ ያለ እንኳ አደለም። በጠረባ በቦክስ ራሱ አልመታውም ገባቸው፣ አይደለም መሬት ላይ ነው ገደም ያደረገው። ከዛ ውጭ ምንም የተፈጠረ ነገር የለም። ግን ሃይሚዬ በመጀመሪያ ቤቱ መሄድ አይጠበቅብሽም። ሲቀጥል ደግሞ ሲነካሽ ዝም ማለት የለብሽም። አለቀ። ኢቨን እንኳን ቪዲዮ ላይ እያቃቀፈሽ ሁላ ነበረ ከኋላ እኔ በደንብ ማለት ሀይሚ ሀይሚ ነገሩን ግልጽ እያደረገችው ነበረ፣ ማለት እኔ መጣውን ልጠይቀው ነው፣ ሌላ ምንም ነገር የለም እያለች ለሶስ እያስረዳቻት፣ ዳኒ ግን ሌላ ነገር ያለ በሀይሚና በዳኒ መካከል ሌላ ነገር ያለ ያስመሰለ ነበር ሲያወራ የነበረው። አንደኛ ለምን መጣሽ ነው ያላ ሰው ሲ ለምን መጣሽ ማለት እኔና ሀይሚ የሆነ ነገር ጀምረናል ለምን መጣሽ እንደ መከልከል አስባችሁታል። ሀይሚ ሲጀመር ልጠይቅህ እንጅ የመጣችሁ ስትጠብስ ራሱ አሸጣትም ገብህ አደለ? ይሄን ማወቅ አለብህ። ቡራና ሀይሚ መቼም እንደማይለያዩ በደንብ ማወቅ መቻል አለብህ። ገብህ አደለን? ዳኒ ተብዬው ማለት ነው። ሀይሚዬ ይውልሽ፣ እሱ በሚያደርገው ሴራ ጠልፎ እንዳይጥልሽ። ከዚህ በኋላ ቤቱ መሄድ አይጠበቅብሽም፣ መጠየቅም አይጠበቅብሽም። ክስ ነው ያለው፣ በክሱ መሰረት መሄድ ይችላል። ከሄደ ኢቨን እንኳን እሱ ነው የሚወርቅበት ማለት፣ እውነት እንኳን ከሆነ ክሱ ማለት ነው። ክሱን ቢከስ ራሱ እሱ ራሱ ነው ጉድጓድ ውስጥ የሚገባው። አንደኛ በስም ማጥፋት ወንጀል ሁለተኛ ነገር ደግሞ እያንዳንዱ ሲጀመር ሀይሚና ቦራ ባልና ሚስት ናቸው ካለ፣ ሁልጊዜ ለምን ሀይሚ ቆንጆ፣ ሀይሚ ደካማ ጎኔናት፣ ሀይሚ ቆንጆ እየስለሆነ የኔ ቆንጆ ነው ምላትኝ እያለ የኔና የሀይሚ ህይወት ፕራይቬት ነው ድብቅ ህይወት ነው ያለን እያለ ለምን ይቀባጥራል? ይሄ ራሱ እኮ ያስይዛል። በፖሊስ ታቃላችሁ አደለን በህግ ያስጠይቃል። እና ስለዚህ መሄድ አይጠበቅብሽም ሀይ ብዬ ሶሲም ደግሞ ያዙ ልቀቁኛ ትበይ። ካደረግሻቸው ነገሮች ሁለት ነገሮች አስደስተውኛል። እሱም በጥፊ ማለትሽ ና ያንን የህፃን ሹሮብ መስበርሽ ደስ ብሎኛል። ያ ነገር ብቻ ጨብጭቤ ልሻለሁ። ከዛ ሲቀጥል ደግሞ ሶሲ ንዴቷም ሳቋም ድብልቅ ያለ እውነት ምንም አለይም እኮ ተናደደች። ትሳቅ ትናደድ ምንም ነገር አይለይም። የምሬን ነው የምላቸው እየተናደደች ትስቃለች። እንዴ ይህ ሴትዮ በቃ እንዴት ነው የኢትዮጵያ ህዝብ ነው የምገልጸው። በነገራችን ላይ እየታመ የሚስቅ ሰው እንዳለ ታውቃላችሁ እንደዛ ናትኝ እና ንዴት ሽ ምንሽም ማይለይም ግን በጥፊ መምታት ሻ ከበርኩሽ እግዚአብሔር ያክብር ሻው ነበር እንደዚህ መደረግ ነበረበት ይሄ ፈሪ ቦቅቧቃ ሀይሚ የሶሲን አስወጭልኝላል እንዲ ጭራሽ ለምንድን ነው የምትወጣው ሶሲ እንዲ ሚስት እኮናት ለምን መጣሽ ሰው ቤት እኮን ያላት ቤተሰብ እና ከሀይሚ ጋር ሌላ ነገር ያለህ አታስ መስል። በቃ ምንም ያለህ ነገር የለም። ሲቀጥል ደግሞ ሶስዬ ማለት ነው ያዙ ልቅ ቁኛ ትበ በእርግጥ አሁን አቻላቻ ሆናችኋል። በቃ ማለት አንድ ለአንድ እኩል ሆናችኋል ብሩኬ በእርግጥ አልጋ ላይ ነው የነበረው፣ ሀይሜ ደግሞ ቤት ውስጥ ስለዚህ ዳኒም ወደ ሶስ የተመለስ ሀይሚም ወደ ብሩክ የተመለሱ በቃ እዚ ጋ በቃል ስንል ቤተሰብ እየባሰ ጭራሽ እያቀጣጠሉት እየቀጠሉት ሄደዋል። ለማንም ስራ መሆኑን በደንብ ማወቅ አለባችሁ ሁላችሁም። ግን እንደ ቪዲዮ ኛም አስተያየት መስጠት አለብን፣ ምንም ነገር ሲሆን አስተያየት መስጠት አለብን እና ግን ስራ ነው ቤተሰብ እንዳትጨናነቁ፣ እሺ ውዶቼ።